ተመልሰናል አድማጮች አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት ፕሮግራም ፉትቦል ካፌ ነው የአርሰናል ጉዳይ እንመልከት በአዲስ አማካኞች በቀጣይ ውድድር አመት ልንመለከተው እንችላለን በእርግጥ ማርቲኖ ዘጋርትና ዴክላን ራይስ አሉ ነገር ግን አሁን ቶማስ ፓርቲ ቡድኑ እንደሚለቅ ነው የሚጠበቀው ይህንን ጉዳይ እናንሳ ውሳኔው ተወስኗል ቶማስ ፓርቲ አሁን በአርሰናል ቀሪ አመታት የቀሩት አይመስልም ይህንን ጉዳይ እናንሳ ዙቢ ሜንዲስ ይጠበቅ የነበረውና ከጥሪ ዝውውር መስኮት ጀምሮ የሰማነው ስም ነው እንመልከተው ይህን ጉዳይ አዎ ልክ ነው። ትናንትና ነው የመጨረሻ የአርሰናል ተጫዋችነት ቀኑ ነበር ለቶማስ ፓርቴ። ምክንያቱም እስከ ጁን 30 ነበር ኮንትራቱ፣ እስከ ጁን 30 ስለዚህ ትናንትና ነው ጁን፣ ዛሬ፣ ትናንትና ነው ጁን 30። ስለዚህ የመጨረሻው ቀን የአርሰናል ተጫዋችነቱ ቀን ትናንትና ነው ነበር። ስለዚህ ከዚህ በኋላ ፍሪ ኤጀንት ነው ማለት ነው፣ ወደ ሌላ ወደ ማንኛውም ክለብ በነጻ ይዘዋወራል። የጆርጂኖን ዝውውር አስቀድመን አውቀናል። እሱ ደግሞ ለፍላሚንጎ በዓለም የክለቦች ዋንጫ ሲጫወት አይተነዋል። ከትላንት በስቲያ እንዲያውም ባየር ሚኒክ ላይ በፍጹም ቅጣት ምት ጭምር ጎል ሲያስቆጥር እያየን ነበር። በዚህኛው ሳምንት እንደሚባለው የማርቲን ዙቢሜንዲና የክርስቲያን ኖጋርድ አዳዲሶቹ የአርሰናል አማካዮች ሆነው መፈረማቸው ይረጋገጣል ተብሎ ይጠበቃል። እንዲያውም ማርካ ትላንትና ዙቢሜንዲ ወደ ለንደን በሯል ብሏል። እስካሁንም ድረስ የዘገየበት አንደኛው ምክንያት ጁላይ እስኪገባ ነው ጁላይ አንድ እስኪገባ ድረስ ነው። ሪያል ሶሲዳድ ከጁላይ አንድ በኋላ ነው ዝውሩን መፈጸም የፈለገው ወይም ከዚህ ተጫዋች ዝውር የሚገኘው ገንዘብ 55 ሚሊዮን ፓውንድ አካባቢ የሚቀጥለው የበጀት አመት ውስጥ እንዲካ የፊስካል አመት ውስጥ እንዲካተት ነው የፈለጉት በአካውንቲንግ ምክንያቶች እንጂ አርስናል ያንን ከተጫዋቹ ጋር ያሉትን ዝውሮ በግል በክለብ ና በተጫዋች መሀል በሁለቱ ክለቦች መካከል የሚደረገውን ድርድር ከጥር ጀምሮ ነው ያጠናቀቀው። በመሀል ድንገት ሻቢ አሎንሶ የሪያል ማድሪድ አሰልጣኝ ሆኖ ከተሾመ በኋላ ኢንትረስቲንግ ሆነ። ምክንያቱም ማርካ እና አስ ሁለቱ የማድሪድ አንደበቶች የሚባሉት ጋዜጦች እንዲህ አይነት ተጫዋች ይፈልጋል። ሻቢ አሎንሶ ደግሞ የሪያል ሶሴዳድ ወጣት ቡድን ውስጥ አሰልጥኖታል ከዚህ በፊት ሁለቱም የሳን ሴባስቲያን ሰዎች ናቸው። ስለዚህ ወደ ሪያል ማድሪድ እሱን ማስፈረም ይፈልጋል የአርሰናልን ዝውውር ሃይጃክ ማድረግ መጥለፍ ይፈልጋል ተብሎ ከመወራቱ በስተቀር ባለፈው ክረምት ሊቨርፑል ሊያስፈርመው ከፍተኛ ጥረት አድርጎበት የነበረውን ተጫዋች አርቴታ ከ2022 ወይም ከ2023 ጀምሮ ሲከታተለው ነበር፣ ብዙ ጊዜ ሰምተናል። ዙቢሜንዲን ይፈልገዋል ሲባል፣ ባርሰሎና ረጅም ጊዜ ይፈልገው ነበር። መጨረሻ ላይ አርሰናል ይህን ተጫዋች በዚህ ሳምንት ምናልባት በዚህኛው አሁን በያዝነው ሳምንት በይፋ አዲሱ የአርሰናል ተጫዋች ሆናል ተብሎ ይጠበቃል። የቀረ ነገር የለም፣ ሜዲካሉም ጭምር ተጠናቋል። ሁለተኛ ምናልባት በዚሁ ሳምንት ሊጠናቀቅ የሚችለው ዝውውር የክርስቲያን ኖርጋርድ ነው። ትናንትና ኬይት አንደርሰን የሚባሉት አዲሱ የብሬንፎርድ አሰልጣኝ ከዚ የአየርላንድ ብሔራዊ ቡድን ተጫዋች ያለና ፕሪሚየር ሊግ ውስጥ ለብዙ ክለቦች ተጫውቷል። ትላንትና በይፋ የ አዲሱ የብሬንፎርድ አሰልጣኝ መሆኑ ተነግሮ ነበር። እና እዛ ላይ የክለቡ ሊቀመንበር ጋዜጣዊ መግለጫቸውን ሲሰጡ አብረዋቸው ከአሰልጣኙ ጋር ስለ ሁለቱ ተጫዋቾች ስለ ብሪያን ኤምቤሞ እና ስለ ክርስቲያን ኖጋርድ ይናገሩ ነበር። ኤምቤሞን ጉዳይ በተመለከተ በግልጽ ከክለቦች ጋር እየተነጋገር ነው ብለዋል። ነገር ግን ቢቆይም ቅር የሚለው አይመስለኝም ሚል አስተያየት ሰጡ። ያው ጠንከር ያለ የዝውውር ገንዘብ ለመጠየቅ የዩናይትድን ሁለት ጥያቄዎች እስካሁን ድረስ ውድቅ አድርገዋል። የ55 ሚሊዮንና የ62.5 ሚሊዮን 62.5 ሚሊዮን 7.5 ሚሊዮን አድኦም ተጨምሮበት 55 ሚሊዮን ፓውንድ ቤዚክ ክፍያ ኖሮት ማለት ነው። ስለ ክርስቲያን ኖጋርድ ሲጠየቁ ግን አላለቀም፣ ግን ለ31 ዓመቱ ለአርሰናል የመጫወት እድል አግኝቶ አንከለክለው ማለት ነው። 31 ዓመቱ ነውና በዚህ እድሜ ለአርሰናል የመጫወት ለትልቅ ክለብ የመጫወት እድል አይገኝም። ግን እምቤሞ 25 ዓመቱ ነው። በቅርብ ጊዜ 26 ዓመት የሚሆነው የእሱ ሎጂካል እና ትላንትና የእሱን ዝውውር አረጋግጠዋል ማለት ይቻላል። ያው ባለፈው ሳምንት በፍጥነት የተጠናቀቀ ዝውውር ነው የነበረው። በእነዚህ ዝውውሮች ምክንያት የአርሰናል አማካይ ክፍል አዲስ መልክ ይኖረዋል። ግን በዚህ ብቻ አይመስለኝም። የቦታ ሽግሽግም ይኖራል። ለምሳሌ የአርሰናል ዘጠኝ ቁጥር የሚያስፈርም ከሆነ ያስፈርማልም ተብሎ ይጠበቃል። ዘጠኝ ቁጥር ሲገዛ ከሀይ ሀበት ወደ ስምንት ቁጥርነት ሊመጣ ይችላል። ወይም ያለፈውን የውድድር ዘመን የአርሰናል ዘጠኝ ቁጥር ሆኖ ሲዝኑን የጨረሰው ሚኬል ሜሪኖ ወደ አማካይ ስፍራ ይመለሳል። በሳካ ማገገም ምክንያት ኤታን ዋኔሪ ምናልባት በሚቀጥለው የውድድር ዘመን የበለጠ አማካይ ሆኖ ሲጫወት ልናይ ሆን አዳዲስ ከሚመጡት ተጫዋቾች ባሻገር እዛው ቡድን ውስጥም ቡድን ውስጥ እንደሚኖረው የስኳድ እድገት የአንዳንድ ተጫዋቾች የቦታ ሽግሽግ ይኖራል። ይሄ ግን ይጠበቅ ነበር በዚሁ ክረምት ምክንያቱም ቶማስ ፓርቲ 32 ዓመት ሆነ። ጆርጂኖ 33 ዓመት ሆነ። ጆርጂኖ ከክሪስማስ ወዲህ ከእነሱ አዲስ ዓመት ወዲህ 311 የፕሪምየር ሊግ ደቂቃ ብቻ ነው የተጫወተ። ቡድን ውስጥ የነበረው ሚና የመሪነት ሚና ካልሆነ በስተቀር ሜዳ ውስጥ የነበረው ጥቅም በየጊዜው እየቀነሰ እየቀነሰ እየቀነሰ መጥቶ ነው በመጨረሻ ከአርሰናል ጋር የተለያዩ። ስለዚህ ጆርጂኖ እንደሚለቅ የዛሬ ዓመት የአንድ ዓመት ኮንትራት ሲፈር ማወቅ ይቻል ነበር። የመጨረሻ ሲዝኑ እንደሚሆን መገመት ይቻል ነበር። ያልተጠበቀ ልዩ ሲዝን ካላሳለፈ በስተቀር በአርሰናል አይቆይም። ከዛ የነበረው ግምት ምንድን ነው? አርሰናል ማርቲን ዙቢሜንዲን ገዛ አይደለም። ስለዚህ ያንን የጆርጂኖን ሚና የስድስት ቁጥሩ የዋናው ተሰላፊ ስድስት ቁጥር ቤንች ነበር የሚሆነው፣ ፓርቲ አርሰናል ውስጥ ቢቆይ። ዙቢሜንዲን አዲሱ የአርሰናል ስድስት ቁጥር የሚሆነው ግልጽ ነው። ስለዚህ ያ የጆርጂኖን ሚና የቦታ ሽግሽግ ነበር። አሁን ፓርቲ ይቆያል የሚል ስለነበር እስከ ቅርብ ጊዜ ድረስ የነበረው ግምት ያንን የጆርጂኖን ሚና ይተካል፣ የአርሰናል ሰከንድ ፊድል ተጫዋች ይሆናል፣ የዋናው ስድስት ቁጥር ተጠባባቂ የሮቴሽን ስድስት ቁጥር ይሆናል የሚል ግምት ነው የነበረው። የአርሰናል ሰዎች ፕላን ይሄ ነበር። በኋላ ግን ፓርቲ በግል የሚከፈለውን ደሞዝ በተመለከተ ከአርሰናል ጋር መስማማት አልቻለም። አርሰናል ደግሞ ሰላሳ ሁለት ዓመቱ ነው። ከፍተኛ ደሞዝ ነው የሚከፈለው። ይሄ ተጫዋች ቶማስ ፓርቴ የጠየቀውን ደሞዝ ለመክፈል ፈቃደኛ አልነበር። ስለዚህ ተጫዋቹ ከአርሰናል ጋር ሲለያይ የግድ በፍጥነት መፍትሄ መፈለግ ነበር፣ ወደ ፕላን ቢ መሄድ ነበረበት። እንጂ ፕላን ኤ ፓርቴን ማቆየት ነው። ፕላን ቢያቸው ክርስቲያን ኖጋርድን እና፣ ክርስቲያን ኖጋርድ ለተጠባባቂነት ነው የሚመጣው ወይም ለጆርጂኖ ተተኪነት ነው የሚመጣው እንጂ አዲሱ የአርሰናል ስድስት ቁጥር የሚሆነው ማን እንደሆነ ግልጽ ነው ማርቲን ዙቢ ሜንዲ ነው የአርሰናል ስድስት ቁጥር የሚሆኑ። እንደ ሚካኤል አርቴታ ሲስተም ልዩነት ሊኖር ይችላል። በሚቀጥለው ዓመት ለምሳሌ አንዳንድ ጨዋታዎች ላይ በሁለት ፒቮቶች መጫወት ቢፈልግ ኖጋርድን ከዙቢ ሜንዲ ጋር አጣምሮ ልናየው እንችል ይሆናል። ወይም ወደ ኋላ መልሶ ዴክለር ራይሰን ግን በአብዛኛው የሚድፊልድ ቤዙ የሚሆነው ዙቢ ሜንዲ ነው። አሁን የፕሪምየር ሊግን ፊዚካሊቲ በምን ያህል መጠን ይላመዳል የሚለውን እርግጠኛ አደለሁም። ነገር ግን አንድ ሚስተዋል ነገር አለ። ሚኬል አርቴታ በሚመርጣቸው አማካዮች ላይ ሚስተዋል አንደኛው ነገር ፓርቴ፣ ጆርጂኖ፣ አሁን ዙቢሜንዲ፣ እነዚህ ጥልቅ አማካዮች ሆነው የተጫወቱ ደግሞ የሚጫወቱ ተጫዋቾች ኳስ ነጣቂ ተጫዋቾች አይደሉ። ኖርማሊ ስድስት ቁጥር ሆኖ የሚጫወተው ተጫዋች ኳስ ነጣቂ ነው ይባላል። ግን የበለጠ ቴክኒካል ተጫዋቾች ናቸው። ዙቢሜንዲ ኳስ አይነጥቅም ማለት አይደለም። ግን የበለጠ ዲፕላይን ፕሌ ሜከር ነው፣ ቴክኒካል ተጫዋች ነው። ጆርጂኖ ኳስ አይነጥቅም ማለት ኢንተርሴፕት አያደርግም ማለት አይደለም። ግን የጆርጂኖ ዋናው ችሎታ የቡድኑን የኳስ ቁጥጥር ማደራጀት ነው። ፓርቴ፣ የጆርጂኖ የዙቢሜ እንዲ አይነት ቴክኒካ ጥራት ላይ ኖረው ይችላል። በጣም ጥሩ ፓሰር ነው እንጂ ነጣቂ ብቻ አልነበርም እና በስድስት ቁጥርነት የሚጠቀምባቸው ተጫዋቾች ራሱ ከኤቨርተን ወደ አርሰናል ከሄደ በኋላ የተጫወተውን አይነት ሚና የሚወጡ ተጫዋቾች ነው። ምክንያቱም ሚኬል አርቴታ ኤቨርተን በነበረበት ጊዜ ወይ ስምንት ቁጥር ወይ አስር ቁጥር የሳጥን ሳጥን አማካይ ሆኖ ነው የተጫወተው። በኋላ ወደ አርሰናል ሲመጣ የአርሰናል ስድስት ቁጥር ሆነ፣ የአማካይ ተከላካይ ሆኖ ነው የተጫወተው። አርሰናል ውስጥ ግን የአማካይ ተከላካይ ለምሳሌ እንደ ጂልበርቶ ሲልቫ አይነት ወይ እንደ ማቲዮ ፍላሚኒ አይነት፣ ሌሎቹ በአርሰናል እንዳየናቸው አይነት ተጫዋቾች አለ ዲስትሮየር አልነበር፣ ኦርጋናይዘር ነበር። አሁን እዛ ቦታ ላይ የሚመርጣቸው ተጫዋቾች እንደ አይነት ተጫዋቾች ናቸው። ስለዚህ ያ በመሰረቱ ብዙ አይቀየርም። ግን ለምሳሌ ከፓርቲ የበለጠ ኤሊት ፓሰር ነው ዙቢ ሜንዲ። ምናልባት ፓርቲ በመንጠቅ በመጠኑ ይሻል ይሆናል፣ ግን ዞሮ ዞሮ ተመሳሳይ ባህሪ ባለው ተጫዋች ነው የሚተካው። የእሱ የግራ ስምንት ቁጥር የሚባሉ ተጫዋቾች ግን የበለጠ ፊዚካል ተጫዋቾች ናቸው እንደሚገባኝ። በአብዛኛው በተጋጣሚ ቡድን የሜዳ ክፍል ማሳለፍ ስለሚፈልግ የሚደረግ ነው። በቃ ፍሮንት ፉትድ ነው 60 ፐርሰንት ፖሴሽን በአቬሬጅ ይዛል። በሶስተኛ የሜዳ ክፍል ብዙ ኳስ ከሚነጥቁ ብሮች መካከል አንደኛው ነው ምናምን። ስለዚህ የባላጋራ ቡድን ወደ ራሱ የሜዳ ክፍል ከመጣ በኋላ አድል ማጥቃቱን ማስቆም የሚፈልገው እዛው ገና በ30 ሜትር ውስጥ ያለ ሁሉ አይሳካም ግን ኢንቴንሽኑ እሱ ምክንያቱም ዣካ ነበር 2022/23 የውድድር ዘመን ላይ የአርሰናል የግራ ስምንት ቁጥር የነበረው ዣካ ለስድስት ቁጥራት አልሆንም ሲጀመርም ብቸኛ ስድስት ቁጥር አድርጎ ማሰብ ስህተት ነበር። በሞንቼ ግላድ ባህም በስዊዘርላንድ ብሔራዊ ቡድንም ብቸኛ ስድስት ቁጥር ሆኖ አያውቅም። ደግሞ በተለይ ወደ ፕሪምየር ሊግ ሲመጣ በፕሪምየር ሊግ ፍጥነት አርባ ሜትር እንዲከላከል ማድረግ ትክክል አይደለም፣ ያ አካል ቅልጥፍና የለው። አሁን በሌቨርኩዘን ሲሳካለት ከሮበርት አንድሪክ ወይም ከኤስኩዌል ፓላሲዮስ ጋር አብሮ እየተጣመረ ነው። ግን ሚኬል አርቴታ የመጨረሻው ሲዝን ላይ ፎርሙላውን አገኘና የግራ ስምንት ቁጥር አደረገ ፊዚካል ተጫዋች ግን ነው። ጥሩ ታክለር አይደለም እንጂ ግን ፊዚካል በስትሬት ላይ የሚጫወት ነው፣ ፊዚካል ነው። እዛ ቦታ ላይ ተጠቀመበት። ከሱ መልቀቅ በኋላ ያመጣው ሌላ ተጫዋች የማጥቃት ቨርዥን ያለው ቢሆንም እና በኋላ ወደ አርስናል ከተዘዋወረ በኋላ በአብዛኛው አጥቂ ሆነው ቢጫወትም ከአይሀበት ነው። ለምሳሌ ወደ አጥቂነት ከመቀየሩ በፊት በነበሩት የመጀመሪያዎች አምስት ስድስት ወራት ሚካኤል አርቴታ እየወጣ እሱን ይከላከለው በነበረበት ጊዜ የሚናገረው አንደኛው ነገር ዱኤሎቹን ታያላችሁ ወይ የሚያሸንፍልንን ሁለተኛ ኳሶች ታያላችሁ ወይ? የሚሸፍነውን ኪሎ ሜትር ታያላችሁ ወይ ነበር ይል ነበረው። ስለምን እያነሳ ነው? ስለ ዎርክሬት እያነሳ ነው። ከኳስ ጋር ስላለው ነገር አልነበረ የሚናገር ነበረው። ከኳስ ውጭ የሚሰጠን ጥቅም ይታያችኋል ወይ ነበር ይል ነበረው። ረጅም ነው፣ ሜትር ከ93 ነው። ሁለተኛ ኳሶች፣ የመጀመሪያ ኳሶች ምናምን ብዙ ያሸንፋል። ፊዚካል ነው፣ ብዙ የሜዳ ክፍል ይሸፍናል። ታታሪ ነው። አሁን ለዛ ቦታ የሚፈልገውን የተጫዋች አይነት ያሳይሻል። ምክንያቱም ሌሎች ቴክኒካዊ ተጫዋቾች ነበሩት አርቴት በቀኝ በግራ ስምንት ቁጥርነት ኤሚል ስሚዝሮውን መጠቀም ይችል ነበር ወይ ፋቢዮ ቬራን መጠቀም ይችል ነበር። ፋቢዮ ቬራና ኤሚል ስሚዝሮው አጫጭር ግን ቴክኒካዊ ተጫዋቾች ናቸው። ከእነሱ ይልቅ ፊዚካል ተጫዋች ይመርጣል። ስድስት ቁጥር ቦታ ላይ አይደለም ፊዚካል ተጫዋች የሚመርጠው። ጆርጂኖን ካሰለፍሽ ስድስት ቁጥር አድርገሽ ፊዚካል ተጫዋች አይደለም። እንዲያውም ፓርቴ እኳ አልነበርም፣ ሁለት ሺ ሀያ ሶስት ሀያ አራት የውድድር ዘመን ሙሉ ሲዝን አልነበርም። ቶማስ ፓርቲ በጉዳት የባከነ ሀምሳ ፐርሰንት ምናምን ነው ለአርሰናል የተጫወተው። ያለፈው የውድድር ዘመን ላይ ብቻ ነው በቃ ከመጀመሪያው ሳምንት ከመጨረሻው ሳምንት ያለ አካላዊ ይንከን የውድድር ዘመኑን ያጠናቀቀው እንጂ ሁሌም በጉዳት የሚቸገር ተጫዋች ነው። ወደ አርሰናል ከሄደበት ጊዜ ጀምሮ ከሚካኤል አርቴጣ የመጀመሪያ ትልልቅ ፈራሚዎች መካከል አንዱ፣ ምናልባት የመጀመሪያ ትልቁ ፈራሚ እሱ ሳይሆን አይቀርም በሁለት ሺ ሀያ ከአትሌቲኮ ማድሪድ የውል ማፍረሻውን ሀምሳ ሚሊዮን ዩሮ እና 2023-24 የውድድር ዘመን ላይ በትልልቆቹ ጨዋታዎች ጭምር ይሄ ቀጭን የሆነውን ሰፊ የሜዳ ክፍል መሸፈን የሚያስችል ኢንዱራንስ የሌለውን ታክለር ያልሆነውን ጆርጂኖ ነበር ይጠቀሚ ነበር። አሁን ይኸው መንገድ ይቀጥላል፣ ግን በግራ ስምንት ቁጥርነት ከ2023-24 የውድድር ዘመን አጋማሽ በኋላ ደግሞ ዴክለር ራይስን ነው የሚጠቀመው። ሌላ ጉልበተኛ ተጫዋች ማለት ነው። ሌላ ብዙ መሮጥ የሚችል ተጫዋች ማለት ነው። እና የአርሰናል ተጫዋቾች ራሳቸው ለአድናቆት አሁን እኛ ጋር እነሱ ጋር የሆነን ውሻቸውን ማለት ውሻ ይወዳሉ በጣም እኛም እንወድ ይሆናል ግን የእነሱን ያህል አንወድም። ውሻቸውን በጣም በሚወዱት ሰው ነው የሚጠሩት። አዎ በሚወዱት ሰው ሲጠሩት ማክበራቸው ነው ያንን ሰው ማሳነሳቸው። ለእንስሳ የሆነ ስም መስጠት ምናምን ተብሎ ሊታይ ይችላል፣ ግን እነሱ ጋር እንደ ክብር ነው የሚታዩ። ለውሾቻቸው በጣም የሚወዱትን ሰው ስም ነው የሚሰጡት እና በዛ ስም ይጠሩታል። ስለዚህ የሆነን ሰው በእንስሳ እንደንትን ነው የሚጫወተው። ማለት አድናቆት እንጂ በቂ ክብር አለመስጠት አይደለም። ለዚህ ነው ፈረሱ የሚሉት። ራይስ የፈረስ አይነት አይደክሜነት አለው ለማለት ፊዚካል ነጥቦቹን እያነሱ ነው የአርሰናል የግራ ስምንት ቁጥር መሆኑን የሚጠቅሱት። ግን ጠለቅ ያሉት ቦታዎች ላይ ወይም ጣሊያኖቹ ሬጂስታ በሚሉት ሚና ላይ ግን የበለጠ የላቀ እግር ኳስ አይኪው ያላቸውን የጆርጂኖን፣ የዙቢሜንዲን አይነት ተጫዋቾች ነው የሚመርጠው። ስለዚህ አንዳንዶቹ ላይክ ፎር ላይክ ናቸው። ግን እንዳልኩት በእነዚህ ሁለት አማካዮች መውጣት እና በነዚህ ሁለት አዳዲስ አማካዮች መምጣት ምክንያት የአርሰናል የአማካይ ክፍል አዲስ መልክ ይኖረዋል። ከፊት ደግሞ የሚኖሩት ተጫዋቾች ሽግሽግ፣ አዲስ አጥቂ ሲመጣ ምናልባት እንዳልኩት የሜሪኖ የሀቨት ቦታ ሊቀየር ይችላል። ከሀቨት የበለጠ የተሳካለት በአጥቂነት ነበር አርሰናል ውስጥ በአማካይነት ጥቂት ጊዜ ነበር የተጫወተው። አንዳንዶቹ ሲመጡ ከነበሩበት አላማ ውጭ በሆነ መንገድ ነው የሚጫወቱት። ራሱ ሀበርትስን ጨምሮ ራይስም ራይስ ሲመጣ ግልጽ መሰለኝ ለስድስት ቁጥርነት እንደፈረ የመጀመሪያዎቹም ስድስት ወራት በዛ ሚና ነበር የተጫወተው። በኋላ በሁለተኛ የውድድር ዘመን አጋማሽ ዱባይ ላይ ጥቂት የአስር ቀን የውድድር ዘመን መሀል እረፍትና መዘጋጃ ቢጤ ነገር አገኙ። ከዚያ በኋላ ተጫዋቹ የአርሰናል ስምንት ቁጥር ሆነ። አብዛኛውን ጊዜ በአርሰናል ስምንት ቁጥርነት ነው የተጫወተው። አይ ቲንክ የዙቢሜንዲና የኖጋርድ መምጣትም ለሁልጊዜውም ቢያንስ ስለሚቀጥሉት ጥቂት አመታት የዴክላን ራይስ የአርሰናል ተጫዋችነት ሚና የግራ ስም ቁጥርነት ሆኖ እንደሚቀጥል ማረጋገጫ ነው። ራሱም የሚለው የኔን የእግር ኳስ ተጫዋችነት ህይወት ዲዛይን ያደረግኩት በስድስት ቁጥርነት ነው ይላል። እንደዛ ነኝ፣ የስድስት ቁጥር ተጫዋች ነኝ ብዬ ነው እያሰብኩ የቆየሁት ይላል። ግን ያለፉትን ሁለት ሲዝን ቁጥሮቹን ካየሻቸው ስድስት ቁጥር ተብሎ ለመጣ ተጫዋች በፕሪሚየር ሊግና በቻምፒየንስ ሊግ በሁለቱ ዋና ዋና ውድድሮች ብቻ በ2023 24 የውድድር ዘመን 16 የጎል ተሳትፎ በ2024 25 የውድድር ዘመን 17 የጎል ተሳትፎ ነበሩ። እነዚህ በጣም ትልልቅ ቁጥሮች ናቸው። ስድስት ቁጥር ተብሎ ለመጣ ተጫዋች በዌስትሃም ከአራቱ በላይ ጎል በአንድ ሲዝን አስቆጥሩ አያቅም። አሁን ደብል ዲጂት ጎልና ማስቆጠር ጀምሯል። ስለዚህ የነዚህ የኖጋርድ ና የዙቢሜንዲ መምጣትም የቀረ ብዥታ ካለ ማለት ነው አሁን አንድ ኬን ኤርሊ የሚባል የአይሪሽ ታይምስ ጸሀፊ አለ እኔ በጣም ማደንቀው ጸሀፊ ነው በቅርብ ጊዜ ስለ ሶስተኛ የሜዳ ክፍል ፓሶቹ ጠቅሶ የብሩኖን የደብሮይነን ሌሎች ስምንት ቁጥሮን የሚጫወቱ ተጫዋቾችን ጠቀሰና መጨረሻ እነሱን ያህል ፎወርድ ፓሶች የሚያደርግ ተጫዋች አይደለም ማለት ን ለፓሰርነት አይመስለኝም ግን እዛ ቦታ ላይ የሚጫወቱ ሌላ አይነት ጥቅም ይሰጣቸዋል እንዳልኩት ከፊት ጀምሮ ፕሬስ ማድረግ ይችላል። የዘገዩ ሩጫዎችን ሳጥን ማድረግ ይችላል። የተጋጣሚ ቡድንን ማወናበድ ይችላል። ኬዎስ መፍጠር ይችላል። ስለዚህ የእሱም ቦታ በመደበኝነት የአርሰናል የግራ ስምንት ቁጥርነት ሆኖ እንደሚቀጥል በዚህ መረዳት ይቻላል። ግን አዳዲስ የሚመጡ ተጫዋቾች ላይ አንዳንድ ጥርጣሬዎች አሉ። ለምሳሌ ከስፔን በቀጥታ ሀይሊ ቴክኒካል ከሆነ ሊግ ቴክኒክም ፊዚካልም ወደሆነ ወደ እንግሊዝ ሊግ ሲመጣ እንደ ተጫዋች ያቺ ትራንዚሽን በጣም ሮድሪ እንደመጣ አይደለም፣ አይሆንለት ሮድሪ ራሱ ሲናገር አስር ኪሎ መጨመር ነበር የሚባለው አስር ኪሎ ማስል መጨመር ነበረብኝ ይላል፣ ጡንቻ መጨመር ነበረብኝ ምክንያቱም ላሊጋ ዝግ ባለ ፍጥነት እና አነስ ባለ አካላዊ ፍልሚያ የሚደረግ ውድድር። ፕሪሚየር ሊግ እንደዛ አይደለም። ለአንዳንዶቹ በጣም አስደንጋጭ ነው ፕሪሚየር ሊግ ፊዚካሊቲ። በጣም ኤሊት ተጫዋች ቢሆንም ግን ፊዚካል ተጫዋች ከሮድሪ ደግሞ በቁመት በጣም አጭር ነው። ይሄ ያንን ሽግግር ልክ እንደመጣ ያለ ምንም ችግር ያንን ቦታ ፓርቴ፣ ባለፈው አመት ከሞላ ጎደል በጣም ወጥ ሆኖ የፔጅ የመጀመሪያው ጨዋታ ላይ ሳይሰለፍ ሲቀር አርስናል እንዴት እንዳጣው አይተናል። እዛ የማድሪድ ጨዋታ ላይ በተመለከተው ቢጫ ካርድ ምክንያት አልነበርም አይደለም፣ የኤምሬትሱ የቻምፒየንስ ሊግ የመጀመሪያ ጨዋታ ላይ በጣም አስፈላጊ ተጫዋች እንደሆነ አስታወሰን። ያኔ ጥሩ ተጫዋች ነው። ያንን ቦታ በፍጥነት መሙላት ጊዜ የሚጠይቅ ሊሆን ይችላል። ፓርቲ በርግጥ ሌላ ምሳሌ ነው። ራሱ ከስፔን በቀጥታ መጥቶ በእንግሊዝ ቶሎ ጥሩ የተጫወተ ተጫዋች ቢሆንም ግን ለብዙ ተጫዋቾች ይቸግራቸዋል። ሁለተኛ ኖጋርድ የፖሴሽን ቡድን ውስጥ አይደለም የተጫወተው። አርስናል የፖሴሽን ቡድን ነው። ብሬንፎርድ ፖሴሽን ፕራዮሪቲው አይደል ወይ? ኳስ መቆጣጠር ቅድሚያ የሚሰጠው አይደል? ሪያክቲቭ ቡድን ሌላ አይነት ባህሪ ያለው ቡድን ስለሆነ ለሆነ የተጫወተው ብዙ ጨዋታ ላይ ይጀምራል ብለን እንኳ ባንጠብቅ ብለን እንኳ ባንጠብቅ ግን የኳስ ቁጥጥር ቡድን ውስጥ ሲመጣ ያ ቴክኒካዊ ችሎታ አለው ወይ የሚለው ይፈተናል። በእርግጥ ምንም ጥያቄ የለውም። ትልልቆቹ ክለቦች ምልመላ ሲያደርጉ ተጫዋቾችን የሆነ ተጫዋች የአይኑ ቀለም ደስ አለኝ ምናም ብለው አያስፈርም። ቴክኒካዊ አናሊሲስ ይሰራል። ለዚያ ጨዋታ ይሆናል አይሆን ምናምን የሚለው ይጠናል። ልክ እንደኛ ዝም ብለን ከላይ ባለው ኦብሰርቬሽን ብቻ ተጫዋች አያስፈርም። በደንብ በደንብ ብሬክዳውን አላቸው። ስለዚህ ኖ ጋርድ የሆናል አይሆንም ላይ መጥቶ ላይ ሳካለት ይችላል። ያንን ሁሉ ጥናት ስላደረግች ትክክል ነው ማለት አይደለም። ስለዚህ በአማካይ ክፍሉ ላይ ለውጥ በሚገባ የሚኖርበት አመት ነው። አርቴታ ሁሌም አንዳንድ ኢቮሉሽኖች ታይበታለሽ አይደለም። ልክ ለምሳሌ በግራ መስመር ተከላካይነት የሚጠቀምባቸው ተጫዋቾች ሁሌም በጣም ቴክኒካዊ ተጫዋቾች ናቸው። ሲመጣ መጀመሪያ ሳካ ነበር የግራ ፉልባክ፣ በኋላ ቴርኒ ብዙ ጨዋታዎች ያደረገ፣ ግን ሜትለናይልስ ዚንቼንኮ ማይልስ ሉዊስ ስኬሊ አይነት በተፈጥሯቸው አማካዮች የሆኑ ተጫዋቾችን ነው የግራ መስመር ተከላካይ አድርጎ የሚጠቀም እና ይሄም የአማካይ ክፍሉን አፌክት ያደርገዋል። ምክንያቱም ማይልስ ሉዊስ ስኬሊን ተቾች ብታይ 45 ፐርሰንት ምናምን የሚሆኑት አማካይ ቦታ ላይ የሚደረጉ ተቾች ናቸው። እንዲያውም በጨዋታ ውስጥ አማካይ ነው የምንለው ከግማሽ ግማሽ ገደማ የሆነው ተቾቹ አማካይ ስፍራ ላይ የሚደረጉ ስለሆኑ ዚንቼንኮም እንዲህ አይነት ተጫዋች ስለነበር ስለዚህ በዚህ ሳምንት ይፋ ይደረጋሉ ተብለው በሚጠበቁት ዝውውሮች ምክንያት የአርስናል አማካይ ክፍል አዲስ ይሆናል፣ ግን ኦደጋርድ እኔ አንድ ትልቅ ያለኝ ጥርጣሬ ከኦደጋርድ በስተቀር በመስመሮች መሀል ሰንጣቂ ፓሶች ማቀበል የሚችል ሌላ ተጫዋሽ የሉ። የኦደጋርድ ክሬቲቪቲ ሳይቀር ባለፈው አመት ሲተች ነበር። እንደምታየው፣ ምናልባት ኦኬ ዙቢሜንዲ በአይንክ በላሊ አንደኛ መሰለኝ በፎርዋርድ ፓሰስ ምናልባት ከጥልቅ ያንን ይጨምር ይሆናል። በጣም በጣም ጥሩ ፓሰር በምን መንገድ እንደሚጠቀምበት አላቅም እንጂ ወደፊት ተጠግቶ መጫወት ይችላል። ምናልባት የእሱ በጥልቅ እዛ ቦታ ላይ መጫወት ከፓርቴ የማያገኙትን የፓስ ኳሊቲ የሚጨምርላቸው ከሆነ አላውቅም። አንድ ከኤዱ መልቀቅ በኋላ ኤዱ ለዛን የለቀቀው ተብሎ አልሰማሁም፣ ግን በአርቴታና በኤዱ መካከል አንድ ልዩነት ነበር። ባለፈው ክረምት አንዳንድ እንግሊዝ ጋዜጦች እንደሚሉት አንድ ልዩነት ነበር። የነበረው ልዩነት ኤዱ ሌላ ቴክኒሽያን ያስፈልገናል የሚል እምነት ነበር። ከኦደጋርድ ውጭ ሌላ ቴክኒሽያን ያስፈልገናል። አሁን ምናልባት አሁን አንድ አመት ይጨምራል። ምናልባት የበለጠ የጎለብት ይሆናል። ኤታን ዋኔሪ ወደ ሴንትራል ቦታ መጥቶ የሚጫወት ከሆን ያ ቴክኒካዊ ችሎታ አለው ምናልባት እሱ የበለጠ ሚና የሚኖረው ካልሆነ በስተቀር አንድ የምጠራጠረው ነገር በቂ ክሬቲቪቲ ግን ከሴንትራል ቦታዎች ላይ አርሰናል አሁንም ቢሆን የለውም። ሀቨት ፓሰር አይደለም። ሜሪኖ ፓሰር አይደለም። ራይስ ፓሰር አይደለም። የግራ ስምንት ቁጥር ሆኖ ሶስት ተጫዋቾች የሚቀጥሉ አመት ሲጫወቱ የምናያቸው እነዚህ ሊሆኑ ይችላሉ። ሶስቱም ፓሰሮች አይደሉ፣ ወይም የመጨረሻ የጎል እድል በመፍጠር የተካኑ ተጫዋቾች አይደሉ። ቅድም እንዳልኩት የበለጠ ሌላ አይነት የማጥቃት መንገድ አላቸው። ለምሳሌ ዘግይቶ ሳጥን ማጥቃት ሊሆን ይችላል፣ የአየር ላይ ኳስ ማሸነፍ ሊሆን ይችላል። ሌሎች ሌሎች አይነት ጥቅሞች አሏቸው፣ ኢቭን ማጥቃቱን ጭምር የሚያሻሽሉ ግን ኤሊት ፓሰሮች ግን አይደሉም። ይህ በመርፌ ቀዳዳ ኳስ የሚያሾልኩ አይነት ተጫዋቾች ግን አይደሉ። አሁን ሲቲ ካሉት አማራጮች አንጻር፣ ለምሳሌ በዚህ አሁን ሊቨርፑል ያሉትን አማራጮች ተመልከች። ሃርቬ ኤልየት ይለቃል ተብሎ ይጠበቃል። ግን ለምሳሌ ፍሎሪያን ቬትስን ጨምረዋል። ሀይሊ ክሬቲቭ ተጫዋች ነው። በጣም ጥሩ ፓሰር ነው። አሌክሲስ መካሊስተር ዞቦት ላይ ፓሰር አይደለም፣ ኤሊት ፓሰር አይደለም። ግን በጣም ጥሩ የማጥቃት አማራጭ መሆን የሚችል ከርትስ ጆንስ ያላቸው፣ ሌሎችም ተጫዋቾች አሏቸው። በሲቲም በኩል ቲዣኒ ሬንደርስ ተጨምሯል። ቤርናርዶ ሲልቫ አሁንም አለ። ራያን ሼርኪ ሴንትራል ቦታዎች ላይ መጫወት ይችላል ወይ፣ ፊል ፎደን አይነት ተጫዋቾች እንዲህ አይነት አንድ ተጫዋች ያስ እኔ እንደሚታይ አጥቂ ልክ ነው፣ የግራ ክንፍ ተጫዋች ልክ ነው፣ ግን ምናልባት እንዲህ አይነትም ተጫዋች ሊያስፈልገው ይችላል። ምክንያቱም አጥቂ ኖሮ የጎል እድል ማትፈጥሪ ከሆነ ምንም ትርጉም ያ፣ ሊቨርፑል አምና ከ38 የፕሬሚየር ሊግ ጨዋታዎች 16ቱን ያለ ዘጠኝ ቁጥር ነው የተጫወተው። ከ38 የፕሬሚየር ሊግ ጨዋታ 16ቱን ያለ ዘጠኝ ቁጥር ነው የተጫወተው አብዛኞቹንም ዲዮጎዦታ ዘጠኝ ቁጥር ተብሎ ተቆጥሮ እንጂ ዘጠኝ ቁጥር ንጹህ ዘጠኝ ቁጥር አይደለም። ዲዮጎጆታ ቢሆን እኔ ለእኔ የሮል ኢንተርፕሬቴሽኑ እሱም ሲሰለፍ የዲያዝም ሲሰለፍ በዘጠኝ ቁጥር እንደተጫወተ አድርጌ አልቆጥርም፣ ግን የፕሪሚየር ሊግ ሻምፒዮን ነው። ዋስትና ረገን ዘጠኝ ቁጥር መያዝ የሆነ የሆነ የጎል እድል ማትፈጥሪ ከሆነ እና ይሄ ደግሞ ችግር ሳካም ኦደጋርድ ማርቲኔሊም ሀቨትስም በነበሩበት ጊዜ ነበር። ምናልባት ክሬቲቪቲው ላይ እኔ ምን አይነት ሀሳብ እንዳለው አላውቅም፣ ግን ተጨማሪ ወጣትም ቢሆን የግድ ወደ መጀመሪያ አሰላለፍ የሚገባ ላይሆን ይችላል። ያ ተጫዋች ግን ለምሳሌ ኤቤሬቼዜ ወይም ሮድሪጎ ም ይባላል ሁለቱም ይሆናሉ። ለዚህ ሮድሪጎ በብራዚል አስር ቁጥር ነበር። ኤቤሬቼዜ ንጹህ የክንፍ ተጫዋች አይደለም፣ የሃፍ ስፔስ ምናምን ተጫዋች ነው። ስለዚህ ምናልባት እነዚህ የኦደጋርድ ላይ ያለውን የጎል እድል ፈጠራ ጫና በመጠኑ ማቅለል ይችሉ ይሆናል። ግን ስኳዱ ለዛም ቦታ የሚሆን ጋፕ ያለው ይመስለኛል። ግን ያው ቅድሚያ የሚሰጧቸው የማጥቃት ስፍራዎች የትኞቹ እንደሆኑ ግን ቢያንስ በሚዲያ ከምንሰማው ከሞላ ጎደል ግልጽ ይመስላል። ግን ያማካይ ክፍሉ አዲስ ነው። አዳዲሶቹን ተጫዋቾች በዚህ ሳምንት ሳናውቃቸው አንቀር።